የኩታ ገጠም እርሻ እየሰፋ የመጣበት አመርቂ ውጤት እያየ ነው ያለ ነው። አሁንም ለመላ አርሶ አጥር በተለይ በቀሪ ጊዜ ሰብል ጥበቃ ስራ፣ አረም ማረም፣ ከጸረ ተባይ መጠበቅ እንዲሁም ደግሞ ምርት ሲደርስ በጊዜ ሰብስቦ ግብይቱን በተጨባጭ መረጃ በማግኘት በአግባቡ ወደ ገበያ በማውጣት ለቀጣይ ዝግጁ እንዲያደርጉ ተደራጅተው በሚንቀሳቀሱበት እንቅስቃሴ እንዲቀጥሉ መልእክት ለማስተላለፍ ነው። እየደገፉ ያሉ ባለሙያዎችም አመራሮችም ጥሩ ውጤት እያመጡ ናቸው ያሉትና ይሄ መስፋት አለበት ነው። አሁንም አለፍ አለፍ ብለን ያየ ነው። አንዳንድ ቦታ ላይ የተቀላቀለ እንትናለ ና በተለይ በዝናብ መዘግየት ምክንያት እና የዘር አቅርቦት ላይ የገጠመ ችግር ብሎ አነሱታለን። እንግዲህ እንደ ክልልም የገመገብነው ትልቁ ችግራችን የምርጥ ዘር ከፍላጎት ጋር የሚጣጣም ዘር የቀረበ አይደለም። ለዚህ መፍትሄ ብለን ያስቀመጥነው የራሳችን ምርጥ ዘር ድርጅት አለ፣ እንዲሁም ከባለ ሀብቶች ጋር ከኦሮሚያም ከፌዴራል የሚያባዙ ምርጥ ዘር ድርጅቶች አሉ። ከእነሱ ጋር በመቀናጀት በጊዜ ዘር ቀርቦ የተመሰክረ ዘር በመዝራት የተሻለ ምርት እንዲያገኙ ማድረግ አለብን የሚል ይወሰናለን። የአፈር ማዳበሪያ በጊዜ ማቅረብ ላይ ቀረበውን ደግሞ አርሶ አደር እጅ እንድገባ ማድረግ ላይ ትኩረት ሰጥተን በአርሶ አደር የህብረት ስራ ማህበራት ዩኒኖች ስራዎቹ ከሰራን እና ኬሚካል ካቀረብን በጣም የተሻለ ውጤት ለማምጣት እንችላለን። የምንለው የክህሎት ስልጠና፣ የሜካናይዜሽን በተለይ አሁን የበሬ የሆነ የሰው ጉልበት ምርታማነት ለመጨመር በትራክተር እንዲያለሙን ለማድረግ የሚደረገውን ድጋፍ በጣም አጠናክረን ለመቀጠል እያሰብነዋለ። ቀጣይ ያንን ያሰፋል ማለት ነው። ሁለተኛው ኮሞዲቲ ያየ ነው የቅባት እህል ነው። የቅባት እህል ላይ አሁን ቆመን ያለንበት የሰሊጥ ሰብል አለ። ሌላው ደግሞ የማሾ ሰብልን በዚህ ዞን በስፋት ይመረታል። በተለይ ሰሊጥ ላይ ጋሞ ዞን በክፍሉ ላይ ጎፋ ዞን እና የባስኬቶ ዞን በጣም በስፋት ያመርታሉ። አሪም ደቡብ ኦሞም ዞኖች ሰሊጥን ያመርታሉ። ግን በጣም በስፋት የሚመረተው በጎፋ ዞን፣ በጋሞ ዞን እና ባስኬቶ ዞን አርሶ አደሮችም ባለሀብቶችም የሚያመርቱ አሉ። እንግዲህ የሰሊጥ ሰብልን አምና ከ62000 ቶን በላይ ነው ወደ ውጭ ኤክስፖርት የተደረገው። ዘንድሮ ከዛ እጥፍ ማሳደግ አለብን የማሾም በዛ ልክ ማስፋት አለብን ብለን ነው። ቅንያዝ ነው ሰሊጥ ላይም ከማሳ በተለይ በልግ ነው። ሌላ አካባቢ ሰሊጥ የሚመረተው መኸር ነው፣ በእኛ ክልል በልግ ነው የሚመረተው እና ይህን አድቫንቴጅ በተለይ ሌላው ጋር ገበያ የሚቀርበው የመኸር ምርት ይቀርባል፣ እኛ ጋር ደግሞ የበልግ ምርት ስለሚንችል ስለምናመርት ይህንን አጋጣሚ ለመጠቀም በስፋት ሊሰራ ይገባል ብለን አቅደን ዘንድሮ ሰሊጥ ላይ ለውጥ እናምጣ ብለን ውይይት ጀምረን የተጀመረ ውይይቱ ጥጥ ውጤት እያመጣን ያለው የማሾም በዛልክ ልክ ውጤት እያመጣን ያለውና እንግዲህ ተጨማሪ ከቡና ኤክስፖርት ከእንስሳት ኤክስፖርት በተለይ የግብርና ስራችን ላይ የኢኮኖሚ ፖሊሲ በለውጡ መንግስት ትልቁ ትኩረት የውጭ ምርቶች በመጠንም በጥራትም መጨመር አለብን። ከውጭ የሚገባን መቀነስ አለብን ነው። ከወጪ ምርቶች አኳያ ቡና። ደቡብ ኢትዮጵያ ዘንድሮ በጣም ትልቅ ለውጥ አለ። ከቡና ቀጥሎ የእንስሳት ኤክስፖርት ነው። ይሄ ደግሞ የቅባት እህል ላይ በተለይ ሰሊጥ ማሾእና ቦሎቄ በስፋት የሚመረትበት ስለሆነ በልዩ ሁኔታ የወጪ ምርት በመጠንም በጥራትን ለመጀመር መጀመር ነው። በዚህ በልግ የተሻለ እንቅስቃሴ ተጀምሯል። ማሳ ላይ የምንመለከተው ይህንን ያሳያል። ና አስፍተን እንላለን። በዚህ ስራ ውስጥ የገቡትም አርሶ አደሮች ተጠናክሮ እንዲቀጥሉ አደራ ለማለት ፈልጋሉ።